ዛሬ እንግዲህ የሀይሚ ልደት ጓደኞቿ አዘጋጅተው እንግዲህ ሰርፕራይዝ አድርገዋታል ማለት ነው። እንግዲህ ጓደኞቿ እነ ሙቪ እነ ሚፍታህ፣ ብዙዎች አሉ እነ ሚኪ እና ብዙዎቻቸው ማለት ነው። እና ደስ በሚል ሁኔታ አዘጋጅተው ሀይሚን እንግዲህ ሰርፕራይዝ አድርገዋታል። እነ ሶፊ ሁላሉ ብቻ ግን እንደባለፈው ባይሆንም ደስ በሚል ሁኔታ አዘጋጅተው እሷን ሰርፕራይዝ ለማድረግ አስበው እነ ሚፍታህም አሉ። ይሄን የሚያዘጋጀው በዋናነት ፍጼም እንደሆነም ተነግረዋል፣ ቪዲዮ ላይ ማለት ነው እና ነገር ግን ችግር ነው የተፈጠረ። ያው ኬኩን ልትቆርስ ስትል መልካም ምኞታቸውን ከገለጹ በኋላ ኬክ ስትቆርስ ብሩክ መጥቷል። ብሩክ ሲመጣ ደግሞ ሀይሚ ቀኔን አታበላሸው ትናንት ኦልሬዲ ተበላሽቷል ብላ ጥላ ወጥታለሽ ማለት ነው። እንግዲህ በጣም ያሳዝናል። እውነት ለመናገር በጣም በጣም ምን እየሆነ እንደሆነ። ልደት ማለት በአመት አንድ ቀን የሚከበርበት ነውና እንግዲህ ብዙም ጥያቄ የሚጠየቃችሁኝ ያላችሁ ለእናንተ መልስ ሰጣለሁ። እንዲሁም ስለ ብሩክና ስለ ሶሲ በተለቀቀው ቪዲዮ በሱ ጉዳይ የተወሰነ ነገር ማለት ፈልጋለሁ። ቪዲዮም ሰርቻለሁ፣ ያልተግባባንበት ነገር ስላለ ማለት ነው። ብቻ ግን እንዲህ መሆን አልነበረበትም። ማለት በዓመት አንድ ቀን በጥሩ ሁኔታ መከበር፣ በደስታ ማለፍ ነበረበት እና ይቺ ቀን ተመልሳ ስለማትመጣ ማለት ነው እና ዙረን ዓመታችን ነው የምንጠብቅ ቢሆንም ግን ይሄ ነገር እንደዚህ እየሆነበት ያለው ነገር ምንድን ነው አላማው? ቆይ ማለት የእውነቴን ስናገር ብሩክና ሀይሚ ምንድን ነው አላማቸው? በቃ ከፊት ለፊት ያለ ነገር ምንድን ነው? ምንድን ነው እየተጠበቀ ያለው የሚለው ለራሴ እኔ ጥያቄ ያለኝ። ምክንያቱም በሚሰሩት ሁኔታ በተለይ በተለይ ከብሩክ የማልጠብቀው ነገር ነው እያየን ያለው እና ሀይሚ ደግሞ እጅግ በጣም እየታገሰችው ነው ያለች። ያለፈው አለፈ። አሁን እንደገና ደግሞ በዚህ ላይ ደግሞ ያልሆነ ነገር እየተጨመረ ወደ የት እየሄዱ እንደሆነ ሁለታቸው፣ ሀይሚና ብሩክ መጨረሻቸው ምንድን ነው የሚለው የምሬ ለራሴም ጥያቄ ነው። እና ሰላም ሰላም ቤተሰብ፣ እንዴት ናቸዋለው? ሰላማች ብዛ በያላችሁበት እያልኩኝ፣ ውድ ጀረጋ ቤተሰቦች፣ እንግዲህ ይህ የእነ ሀይሚን ቪዲዮ አይታችኋል ብዬ አስባለው። ቪዲዮን እንግዲህ ላይክ በማድረግ ጀምሮ ማለት ነው፣ ላይክ አድርጋችሁ ቪዲዮን ለመመልከት ጀምሮ፣ አብዛኛዎቻችሁ ላይክ ሳታረጉ ነው የምታዩ ማለት ነው እውነት ለመና ነገር ምክንያቱም እኔ ቪዲዮ እንዴት ነው ፕራይመሪ ሳደርግ ወይም ፖስት ሳደርግ ቢያንስ ስልሳ ሀምሳ ሰው ይመጣልና ላይክ የምታረጉ ከሀያ ሰው አትበልጡምና አያችሁ ግን ይሄ ነው በቃ ማለት እኛ ኢትዮጵያውያን እኛ ሀበሻ ስንባል እንዲህ ነው እዚህ ነው መረዳት የምችሉት ይሄ በትንሹ እዚህ መረዳት ይችላለሁ ማለት አሁን እነ ሀይሚ ታዋቂ ናቸው እና የእነሱ ራሳውን ብዙ ተመልካች አለ ላይኩን ግን እያየን ነው እና ግን ባለን ተመስገን ነው ገባችኋ እንኳን እኛ ትንንሽ ዩቲዩበሮች የምሬን እምላችሁ ቪዲዮ ስለቅ እንዴት ነው ፕራይመሪ ሳረግ ሀምሳ ስልሳ ሰው ይመጣል ላይክ ግን የሚያደርጉት ሀያ ሰዎች ናቸው ማለት ነው እና እያችሁ ምን ያህል እንግዲህ እንዴት ነው መልካምነት በጣም በቃ የመነመነ መሆኑን ያስታውቃል ማለት ነውና፣ እና ስለዚህ አንዲት እህቴ የጠየቅሽኝ ጥያቄ አለ። በትናንትና ቀን በልደቷ ቀን ብሩክ ለምንድን ነው እንደዚህ ያረጋት? አይወዳትም ወይ ይወዳታል ብለሽሽ ታስብ ያለሽ ነው መሰለኝ። እና ለወደፊትስ ምንድን ነው ነገሩ፣ ለምን እንደዚህ ያደርጋል የሚል ጥያቄ ጠይቀሽኝ ያለ እህቴ ማለት ነው። እና እኔ በበኩሌ የራሴን የተሰማኝን መናገር የምፈልገው ትናንትና ብሩክ በልደቷ ቀን እንደዚያ ማድረግ አልነበረበትም። እንዲህ አይነት ቪዲዮ ሳይሆን እኛ የምንጠብቀው ደስ የሚል የልደት ቪዲዮ ነበር፣ እና ትክክል አልነበረም። የትናንት ነው ማለት ነው ሰማልስ ማለት ነው። እውነት የሚወዳት ቢሆን ለወደፊት የሚያስባት ቢሆን ለምን እንደዚህ ያደረገ ለሚለው ደግሞ በእኔ ማለት ነው ብሩክ በጣም ነው የሚወዳት በጣም ነው የሚወዳት። አሁን ያሉበትን ወይም በዚህ ወር ውስጥ የተፈጠረውን ሳይሆን በቃ ከኋላ ያሳለፉትን ነገር በማሰብና ለወደፊት ደግሞ የእነሱን የመጨረሻቸውን ሁኔታ አይተን ብንፈርድ ይሻላል ብዬ ነው የማስበው። ምክንያቱም ብሩክ በጣም ነው የሚወዳት በጣም ነው የሚያከብራት። አሁን ላይ በተፈጠረው ነገር ግን የሁለታቸው ክብር በጣም የመነመነ ነው በጣም ማለት ነው ሁለታቸው ጋር እየተደረገ ባለው ማለት ነው እና አሁን ለምንድን ነው ልደቷን ያላ ከበረው ለምን እሱ ያላከበረውን በጓደኞች እንዴት እንደዚህ ሳደረጉ ወይም ከተከበረ ደግሞ እሱ መጠራት የለበትም የሚልም አስተያየት አለና ለምሳሌን ያረጉበት ምክንያት ልደቷን ቢያንስ እንኳን በቀላሉ ጓደኞች ተመካክረው እነፍጽም ስላሉ ቀኑ ማለፍ ስለሌለበት፣ እንግዲህ ቡራ ሲናገር ወይም ናህሚም ሲናገሩ ሰኞ ማክሰኞ እያሉ ነው ልደቱን ሲሉ የነበር። ትናንት በፎቶ ተከበረ፣ ዛሬ ደግሞ በቪዲዮ ያው ጓደኞቹ አከበሩ ማለት ነው። የተወሰነም እንኳን ቢሆን ማለት ነው። እንግዲህ ይሄ እኔ ቤተሰብ የምሬን ነው ምላችሁ እና ስለ ብሩክ ና ስለ ሶሲ መጨረሻ ላይ የተወሰነ ነገር ላለው ግን እዚህ ላይ መናገር የምፈልገው ነገር ቢሆን በራሴ በተረዳሁት እኔ እግዚአብሔርን ነው ምላችሁ እኔ ብሩክን በዚህ ልክ አልጠብቀውም እኔ ብሩክ በጣም ጨዋ ልጅ እንደሆነ በጣም በቃ እስካሁንም ድረስ እኔ በሱ ተስፋ አልቆርጥም እንደዚህ እየሆነበት ያለው ምክንያቱ ምን እንደሆነ አሁንም መጨረሻውን ማየት ነው የምፈልግ የብሩክን ማለት ነው ምክንያቱም ሀይሚና ብሩክ ማለት በጣም ጎበዞች በጣም ጠንካራዎች ናቸው። እርስ በርሳቸው የሚከባበሩ ሰዎች ናቸው። አሁን ላይ ግን እየሆነ ባለው መገኘት በሌለበት ቦታ እየተገኘ ብሩክን ሳይ እኔ በጣም የምሬን በቃ በጣም ውስጤ እያዘነ ነው። ምክንያቱም አልጠብቅም እንደዚህ። ቢያንስ እንኳን ሀይሚ ቪዲዮ ስትሰራ እስኪ አሁን አንድ ወር በላይ ሀይሚ ቪዲዮ ሰራች። ቪዲዮ ስትሰራ አሁን ከዳኒ ጋር ቪዲዮ ስትሰራ አንድ ቀን ልትጠይቅ እንኳን ስተር ሶፋ ላይ ቁጭ ብላ ነው የተገኘችና ከዚህ ውጭ ግን ምንም ያደረገችው ነገር የለም። ሀይሚ በጨዋነት ነው የምትሰራ። የምሬን ማለት ነው እግዚአብሔርን። በጨዋነት አይደለም እንኳን ሰውን መሳም ይቅርና እንዲህ እንኳን በትክክል እንኳን እንዴት ነው ከኖርማል ሰላምታ እንኳን። ከዳኒ እንኳን ቪዲዮ ስትሰራ እንዴት ነው ፈንጠር ብላ ነው የምትቆም እና ብሩክ ደግሞ አይደኑ ማለት ሴቶች በጣም ነው የሚቀርቡት። በጣም በቃ ይንጋጋሉ። እኔ ለብሩክ የማቀርብለት ጥያቄ ቢኖር ማለት ሀይሚ ያንተ ማረግ ከፈለግ የራስህ አስከብረህ ያንተ እንድትሆን ከፈለግ ለምንድን ነው ከብዙ ሴቶች ጋር እንትን እንደዚህ የምትሆነው? ማለት ነው። አሁን ይሄ ስራ ነው፣ እኔ በቃ ስራ ነው እየሰራ ያለው። አሁንም ብሩክ ቢሆን ስራ ነው፣ ግን ደግሞ ስራ እየሰራችሁም ቢሆን ስራ እየሰራችሁም ቢሆን ለምንድን ነው እንደዚህ በዚህ ልክ ማለት ያለህን ክብር ለምንድን ነው የምታጠው? ብሩክ ማለት ነው። እንዲህ አንተ እኮ በጣም ጠንካራ ጎበዝ ነህ። የምሬን ማለት ነው። እኔ እስካሁንም ድረስ ብሩክን እኔ ጨዋ ነው ብዬ ነው የማስበው በራሴ ማለት ነው። ምክንያቱም አሁን ከሶሲ ጋር የሆነ ቪዲዮ ተለቆ ነበረ ምናምን ፎቶሾፕም ተብሎ ነበረ። ግን እኔ ከተደለተ በኋላ ነው መሰለኝና መረጃ ያገኘሁት ቪዲዮ እርግጥ ነው ተለቋል። ግን እኮ ከሶሲ ጋር የተለቀቀው ቪዲዮ ማለት እነሱ እየጠጡ ወይም እየጨፈሩ አይደለም። የሆነ ማለት የሆነ መጠጥ ቤት ሲመረቅ እዛ ነው ከምርቃቱ ኮካኮላ የሆነ ድርጅት ሲመረቅ እንደዛ እዛ ነው የተገኙት ነው የተባለ ፎቶ ነው የተለቀቀ ነው የተባለ ማለት ቪዲዮ እንኳን ቢሆን በቃ የምርቃት ፕሮግራም ነው እንጂ ሌላ ነገር ምንም እንደሌለ ነው እንግዲህ የሰማ ነው ማለት ነው እንጂ ቪዲዮ ትክክል ነው ነበረ ተደልቶ ነው አጥፍተው ነው ሰው ሲሆን የሆነ ያጠፋችሁ ተብሏል። እና ለዚህ መረጃ በሙሉ ላደረሳችሁኝ በጣም ነው የማመሰግን ማለት ነው። እና ይሄንን ያደረገበት ምክንያት እንግዲህ በኋላም ሊናገር ይችላል ብሩክ ማለት ነው። እና እኔ ብሩክ አሁንም ቢሆን እግዚአብሔርን በጣም ጨዋ ልጅ ነው ብሩክ ማለት ነው። እና አሁንም ቢሆን ብሩክ ወንድማችን እባክን የማይመጥን ቦታ አትገኝ ክብራችሁን ዝቅ የሚያደርግ ነገር አትስሩ ማለት ነውና ስለ ቪዲዮ ዓላማ እኔ ከምረዳው አንጻር ከሀይሚና ከብሩክ ከምረዳው አንጻር ከቪዲዮም አንጻር የራሴን አንድ ሀሳብ ልንገራችሁ። ይሄ ነገር ሊሆንም ላይሆንም ይችላል፣ ግን እኔ የምንረዳቸው ለምሳሌ ልደቱ ልደቷቸው የሀይሚ ልደት እንግዲህ አልተከበረም። የተከበረው እንዳያችሁት ነው፣ ጓደኞቻቸው ባዘጋጁት ነው። ሀይሚና ብሩክ ግን ምንም በቃ እነሱ ተመካክረው ወይም አንድ ሆነው ምንም የተደረገ ነገር የለም። ስለዚህ አንደኛ ያላከበሩበት ምክንያት ያሉበት ሁኔታ ምንም የተጣጣመ ነገር የለም፣ እርቅ የሚባል አልወረደም። ስራም እንኳን እየሰሩ ቢሆን ልደስ ይከበር እንግዲህ በዙሪያቸው ያሉትን ሰዎች መጥራት ይፈልጉ ይሆናል። ስለዚህ ችግሮች ደግሞ መጥራትና ሁላቸውም ወደ አንድ መምጣት አለባቸው። በዋናነት ደግሞ እውነቱንና ትክክለኛውን ስናገር ከፊት ለፊት በጣም ትልቅ ጥሩ ነገር ይጠብቀናል ብዬ ነው የማስበው። ምክንያቱም የሃይሚ ሁለት መቶ ሺ ከልደቷ ጋር በሚገርም ሁኔታ ይከበራል። የሃይሚ ሁለት መቶ ሺ ከልደቷ ጋር የብሩክ ሁለት መቶ ሀምሳ ሺ ይከበራል ማለት ነው። በዚያት ሲቀጥል ደግሞ በጣም አሪፍ አሪፍ ስኬቶች በሃይሚና በብሩክ ቪዲዮዎችም ይሰሩ ይሆናል ብዬ አስባለሁ፣ ከፍለፊታችን ማለት ነው። ስለዚህ አሁን ላይ ሀይሚዬ ዛሬ እንደዚህ በመሆኑ በጣም አዝናለው፣ የምሬን ማለት ነው እና በጣም ኩሩ በጣም ጨዋ ከሚባ የተባሉት የምር ማለት ነው ሀይሚ የፈለገ ነገር ብሰራ ያን ያክል እንኳን ከዳኒ ጋር ብሰራ እያያችኋት ነው እና ይህን ያክል አይደለም። በዚህ ልክ ልክ እንደ ብሩክ አይደለም። ብሩክ ደግሞ ይህን የሚያደርግበትን ነገር መጨረሻውን ማወቅ እንፈልጋለን። የምር ይህን እኔ አሁን ላይም ቢሆን ብሩክን መሳደብ እኔ ማንንም ሰው አልሳደብም። ያን ያህል ከልክ ያለፈ ነገር መተቸት አልፈልግም፣ ምክንያቱም የእሱ ማንነት ይህ አይደለም። ለምን እንደዚህ እየሆነ እንዳለ መጨረሻውን ማወቅ ነው የምፈልገው ብቻ። ግን ከፊት ለፊት በጣም ደስ በሚል ፕሮግራም የሀይሚ ልደት ከሷ 200 ሺ እና ከቡራ 250 ሺ በደንብ እንደሚከበር ነው፣ እኔ ከቪዲዮቸው እምረዳው ማለት ነው። ሁሉም ነገር ወደ ሰላም ሲመጣ ሁላቸውም ያለው ነገር እንዳለ ጠርቶ ይኸው ከፕሮግራሙ ደግሞ የሚጠራው ሰውም መጠራት ስላለበት ነገሩ መቋጨት ስላለበት ስለዚህ ቡራ እንደው ስሰራ እንኳን እንደሆነ ባክን ቢያንስ እንኳን ከሀይሚ ፊት እያመጣ ሴቶችን ባትስም እንደዚህ ብዙ ባትለጣጠፍ የምርን ደስ ይለኛል። ቢያንስ እንኳን ለሰው ልጅ ሞራል ሲባል ማለት እና በዚህ ልክ መሆኑ ስራ ቢሆንም ሴት እንደ መሆኗ መጠን ሀይሚ እንዴት ነው? አይደብራትም? ይደብራታል። ለማስቀናትም ዋቴቨር ለስራም ቢሆን ቢያንስ እንኳን እንደዚህ በእሷ ፊት እንደው ይደብራል የምር ማለት ነው። እና ቡራ ወደ ራስ ተመለስ፣ ነገሩን ብታሳጥርልን ደግሞ ደስ ይለናል ማለት